ሰላም እንዴት ናችሁ? የብዙዬ እና ደምስ ቤተሰቦች ደና ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ታይኛለች። ለማንኛውም ዛሬ የሆነ እርስ በሳችን ትንሽ ልንጠያየቅ ብለን የሆነ ጥያቄ ዘን መጥተናል። በጣም ቀላል ጥያቄ ነው። ከወደዳችሁት ደግሞ ሌላ ይዘን እንመጣለን። ማንም ጠይቋል። አመሰግናለሁ። ከማን ልጀምርሽ? አንድ ጥያቄ ለሁላችሁም ይደርሳችኋል። ስለዚህ አይ በቃ እሷ ጋ ሜዳ ላይ ስላልሆነች ከአንቺ እጀምራለሁ። አልገባችሁም? እሺ በህይወትሽ በጣም ምንድን የሚለው ቦታ የምትሰጪው ሰው ጓደኛ ሴትም ወንድም ሊሆን ይችላል። ሶስት ጥቀሽ። በህይወትሽ በጣም ቦታ የምትሰጩ ግን ጓደኛ ነው ህቶች ሻይቻሉ ከጓደኛ ወንድም ሴት ከቤተሰቦች

ወንድ ጓደኛ ቸርዬ ባለቤት አይገባማ? ከልል ይገባማ። እሱ አንደኛ ነበረ። አሁን ማንት ነሽ? በቃ እሷ ተውጣ ችግር የለም። ከእሷ አለመግባት እንችላለን ብዙ የመልሳሌ ሶስት በዚህ አጋጣሚ ማን ነው? ወንዱ ወንዱ ቸሪ እንግዲህ ቢያንስ ሰው ያበረታታል እንጂ እንዲሞራል ጥፍት ያደርጋል። እንደ እኛ ቤት ውስጥ እንኳ ተመሳሳይ። እሺ ወደፊት መስማቱ አይቀርም። ጥሩ ብቻ ነው።

በነገራችን ላይ ስማቸውን ምናምን አላስተዋወቁ ልጆቹ በጣም አይናፋርነት ይሁን ምን አላውቅም። እኔም አለው እንደ እግዚአብሔር ፈቃድ ወደፊት አያቸዋለሁ። እነዚህ ቲክቶክ ላይ ቀውጢ ባይሆኑ ማለት ነው። ዛሬ እንዲህ ተለምነው ወደፊት ራሳቸው አውቀው እንደሚሰሩ እና ፋንቶኒ ቆንጆ በሕይወትሽ ቦታ የምሰጫቸው ብዙ ሊሆኑ ይችላሉ፣ ግን ከነዛ ውስጥ ሶስቱ ይቀየመኛል ምናምን፣ ችግር የለም ኖርማል ነው፣ ጨዋታ ነው። ግን ከአብሮ አደጉሽ ሊሆን ይችላል፣ ተማሪዎች፣ የትም ችግር የለም። አንቺ ብቻ አንድ ጨመሪ። ወንድም ቆንጆ እናመሰግናለን። ሁለተኛ ጥያቄ በሕይወትሽ የማትረሺው ገጠመኝ አለሽ?

ለረሾማቸው ወደፊትም በጣም መጥፎ ይሆናል። ደግሞ በጣም የተደሰሽበትም ቀን ይሆናል። የለም ብዙ ነው። አንድ ለየት ያለ የለብሽ ፍቅር፣ በስንት አመትሽ፣ ወይም በስንት አመታችሁ አፈቀራችሁ፣ ወይም ደግሞ ጀመራችሁ? አንጀ ጀምር ሰባቀ ስንት ዓመት ይወልሻል? ፍቅር ከጀመርኩ ሶስት። እኔ ገና ልጀምር ነው። ሊሆንም ላይሆንም ይችላል፣ ግን ገና ልጀምር እቅድ ላይ ናት።

ብዙ ነገሮች ችሎ ማለፍም ትዕግስትን፣ ከምንም በላይ ደግሞ ሀይማኖቴን ያወቁበት ቢሆን ስደት ላይ ነው። እኔም እንደዛው ነኝ፣ ተመሳሳይ ነው። ምክንያቱም ስደት ላይ ብዙ ነገር ተምራለ። ከዛ በላይ ግን ደግሞ አገሬ ላይ እናንተ ሰንበት ተማሪ ምናምን ነበራችሁ፣ እኔ ያልነበርኩኝም፣ ግን ስደት ላይ ሆኜ ስለ ሃይማኖት ያውቃለ ሰው እግዚአብሔር ይመስገን፣ ከገንዘብ በላይ ሃይማኖቴን አውቄበታለሁ። እና በአንድ ጸረ ሰውም ብዙ ልጆች ለዛ ግሩፕ ላይ እንድንማር ምናምን ስላደረጉን እንደውም ቴንኪው እላችኋለሁ። ሌላው ማለት ነው ከቤተሰብ ውጭ አሁን ብታገኚው ደስ የሚልሽ ማለት ነው ወይ ሁላችሁ ደስ የሚላችሁ ቤተሰብ፣ አይቻልም ቤተሰቦቹ ብታገኙ ደስ እንደሚላችሁ የታወቀ ነው። ከቤተሰቡ ውጭ አሁን አሁን በዛ ብታገኙ የምትባዩ ሰው ጓደኛዬ፣ ሀዲያ ወይንም አባይ ወንድ ነው አባይ በዛ አጋጣሚ ከሰማች፣ በጣም ናፍቀሽኛል። ከቤተሰብ ውጭ ጓደኞች፣ እሺ፣ አበብ አበብ አበርስ አውግቷል። እኔ በዚህ ሰዓት ማንም ባጌ ደስ ይለኛል። ፍቅረኛዬ አያ፣ ሌላ ምን አለ ይለይላችሁ። ከእህትሽ እና ከወንድሞች ከቤተሰብ ነው፣ አለመመለስ አይቻልም። አንድ ትመርጫለሽ። በጣም ቦታ መሰጭ አንድ ትመርጫለሽ። አንድ ናቸው ግን በቃ አንድ ሰው ምረጭ። የታወቀ ነው አንደኛ ግዴታቸው ሁለተኛ ደግሞ አስራ አምስት እህት ቢኖሩሽ አስራ አምስቱም የተለያዩ ናቸው ለአንቺ አመለካከታቸው ስነምግባራቸው ሁሉ ነገራቸው አንቺ እዛ ጋር የቪዲዮ ሲወርድ ሌላ ቢሮ

ከመካከል ሞልኮ ገባል ባልሽ፣ ከባል ወንድ ወንድምሽ ቢጣሉ ለማን ታግዣለሽ? መገራገል ግን አይቻልም። መገራገል አይቻልም። ቢጣሉ ለማን ታግዣለሽ? ካልሆን ማርክ ሸኮላ ማን ማርክ ከሁለቱም ተሻቻል ምራው ቸሻሻለ አንቺስ አይ አላግ መገላገል አይቻልም፣ ግን ወደ ማን የምትሆኝ ነው? ወደ ወንድም ይሆናል እ ምክንያቱም ባሌ ይረዳኛል። በኋላ ላይ ቅርታ ብዬ ማሳመን እችላለሁ። ወንድሜን ግን ቅርታ ብዬ ማስረዳት አልችልም። ወንድ ልጅ በፍቅር ያሽውን ታሸንፊያለሽ። ጭራሽ ማግኘት ሰው ሁለቱም ትቼን ይሞታል። እሺ ጥሩ ነው ማሬ። ወይኔ ማርያምን፣ ሶስት ነገር ይኖርሽ ሶስት ነገር አይኖርሽ። መለስ አድርግ። ምን ሶስት ነገር ይኖርሽ ሶስት ነገር ደግሞ አይኖርሽ? በደንብ ከሰው ምናምን አደለ ራስ ለምግባል እምነት ፍቅር፣ ተስፋ ይኖረሽ፣ የማይኖረኝ ቅናት፣ ተንኮል እና ይመጣል ይገኛል። ምንድን ነበር ቅናት፣ ተንኮል

እኔም የተባለው ነው። ምንም አዲስ ነገር የለም። እምነት፣ ተስፋ፣ ፍቅር ይኖረኝ፣ ተንኮል ንቀኝነትና ቅናታ አይኖረኝ። ልጅ እግዚአብሔር ስጦታ ነው። በቃ ጥያቄ አልቋል። ግን መጨረሻ ላይ ወንድና ውሸት ባበር እውነት ነው። እንዴት ተቂጣችን ተቂጣችን ላ እንዴት ትርፍ ይሆናል? መገላችን ቂጣችን እንዴት ትርፍ ይሆናል? አማሽ ትርፍ ነው። እኔ ትርፍ ሊሆን ይችላል አማሽ ግን ትርፍ አልሆነም። ምን ለኔ አንድ አማሽ አለኝ በጣም ወዱ። ሌሎቹ ትርፍ ናቸው። አሁን አሁን ዚህ ቪዲዮ ላይ አስወራሽኝ ን የምጠልኮ ጊዜ ነው። በቃ ይህን ይመስላል። እስኪ የምሬ ምር ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እኛ ስንት ያለ ቪዲዮ ላይ እየፈሩ ያልወጡ በጣም ብዙ አሉ። ስለዚህ አበረታቱን። እኛ ስንቀየር እነሱም ቪዲዮ ታሳርገው እንደሚመጣው ያም ሹር እና እኛ ላይክ እና ሼር ሰብስክራይብ እያደረጋችሁ አሁን እንትራዲንግ እንዳትናቂ። አልጨረስኩም። አይ አይ ዘግዬ፣ አሁን አንቺ ቤት ስለሆነ ዘግዬ ቤት